ከመሬት ጋር በተያያዘ መንግስት አዲስ አሰራር ማስተዋወቁን ይፋ አደረገ። እንደ መንግስት ገለጻ ከሆነ በመሬት ስም ዝውውርና በሽያጭ ሂደት ትመና ላይ ትኩረት መደረጉን አስታውቋል። በሌላ በኩል ደግሞ ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸውን ነዋሪዎች ገልጸዋል። በዚህም መሰረት ነዋሪዎቹ ግብር ካልከፈላችሁ ቤታችሁ ይፈርሳል ተብለናል ሲሉ ተናግረዋል። የፓስፖርት ቀጠሮ ለማስያዝ ለማንም ተቋም ህጋዊ ውክልና አለመስጠቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ዜጎች አዲስ ፓስፖርት ለማውጣት ለማደስም ሆነ የጠፋባቸውን ለመቀየር ቀጠሮ ሲያስይዙ በኦንላይን ራሳቸው መመዝገብ እንዳለባቸው የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቅላ መዝገቡ ተናግረዋል። የፓስፖርት ቀጠሮ ለማስያዝ ለማንም ተቋም ህጋዊ ውክልና አልተሰጠም ያሉት ምክትል ዋና ዳይሬክተሩ ዜጎች አገልግሎት እናስፈጽማለን ወደሚሉ አካላት ሄደው ወጪ ከሚያወጡና እንግልት ከሚደርስባቸው በግላቸው በኦንላይን እንዲመዘገቡ ጥሪያቸውን አቅርበዋል። በተለያዩ ቦታዎችና በማህበራዊ ሚዲያዎች ላይ የፓስፖርት ቀጠሮ የማስያዝ ስራ የሚሰሩ መኖራቸውን በመግለጽ ራሳቸውን የሚያስተዋውቁ አካላት ከጊዜ ወደ ጊዜ ቁጥራቸው እየጨመረ ይገኛል። በኢትዮጵያ በ2017 በጀት ዓመት ከ1 ነጥብ 4 ሚሊዮን በላይ ዜጎች ፓስፖርት ማግኘታቸው ታውቋል። በተያዘው በጀት ዓመት ደግሞ ለአራት ሚሊዮን ዜጎች ፓስፖርት ለመስጠት ታቅዶ እየተሰራ ነው ብለዋል አቶ ቢቂላ። በተጠናቀቀው በጀት ዓመት ለስራ ወደ ኢትዮጵያ ከገቡ የውጭ ዜጎች ከዓለም አቀፍ ኮንፈረንስ ተሳታፊዎች ከቱሪዝምና ከፓስፖርት አገልግሎት ከ34 ቢሊዮን ብር በላይ ገቢ መገኘቱንም ገልጸዋል። የኢሚግሬሽንና ዜግነት አገልግሎት 12 ቅርንጫፎች የነበሩት ሲሆን የተጠቃሚዎች ቁጥር እየጨመረ በመምጣቱ አሁን ላይ የአገልግሎት መስጫውን ወደ 28 ማሳደጉንም ተቋሙ አሳውቋል። ኢትዮጵያ ከ20 ዓመታት በላይ ስትጠቀምበት የነበረውን ፓስፖርት በቅርቡ ወደ ኤሌክትሮኒክስ ፓስፖርት መቀየሩ አይዘነጋም። በሌላ በኩል ደግሞ ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸውን ነዋሪዎች ገልጸዋል። በኦሮሚያ ክልል የሚገኙ ነዋሪዎች ግብር ካልከፈላችሁ ቤታችሁ ይፈርሳል ተብለናል ሲሉ ተናግረዋል። የተሰጣቸውን ማስጠንቀቂያ በመፍራትም የተጠየቁትን ገንዘብ በሲንቄ ባንክ በኩል እየከፈሉ መሆናቸውን ገልጸዋል። በሸገር ከተማ ለገጣፎ ለገዳዲ እና ገላንጉዳ በተሰኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ.ም ከተመሰረተ ወዲህ ለልማት ለሚሊሻ ለጥበቃ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10000 ብር በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ግለሰቦቹ ገለጻ ከሆነ ገንዘቡን የሚሰበስቡት ከቀበሌ ተወክልናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ሰው ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ሥራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ አንድ ግለሰብ ደግሞ ከ20 ሺ ብር በላይ እንደከፈሉ ገልጸዋል። ገንዘብ ትጠየቃለህ፣ አልከፍልም ወይም አቅሜ አይችልም ብትል ቤትህ ይፈርሳል የሚሉ ከቀበሌ ነው የመጣ ነው እያሉ ለማና ቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። በሌላ መረጃ ደግሞ የፋይዳ መታወቂያ ተመዝጋቢዎች ቁጥር ከ26 ሚሊዮን 500 ሺ በላይ መድረሱ ተገለጸ። በመጪዎቹ ቀናትም በመላ ሀገሪቱ የፋይዳ መታወቂያ ምዝገባ በዘመቻ መልክ እንደሚካሄድ ተገልጿል። የፋይዳ ዲጂታል መታወቂያ አገልግሎት መሰጠት ከጀመረበት ጊዜ አንስቶ እስካሁን ድረስ ከ26 ሚሊዮን 500 ሺህ በላይ ነዋሪዎች መመዝገባቸውን የብሔራዊ መታወቂያ ፕሮግራም አሳውቀዋል። አብዛኛዎቹ አገልግሎቶች ከፋይዳ መታወቂያ ጋር እየተሳሰሩ መምጣታቸውን ተከትሎ በርካታ ነዋሪዎች በመታወቂያው ተጠቃሚ እንዲሆኑ ለማድረግ ሲሰራ መቆየቱን በብሔራዊ መታወቂያ ፕሮግራም የባለ ድርሻ አካላትና የኮሚኒኬሽን ዳይሬክተር የሆኑት አቶ ሳሚና ሰይፉ ተናግረዋል። የፋይዳ መታወቂያ የፋይናንስ ተቋማትን ጨምሮ በርካታ አገልግሎት ሰጪ ተቋማት ላይ የሚስተዋለው ማጭበርበርና ሕገወጥ የሆነ አሰራርን በመከላከል ከደንበኞቻቸው ጋር መተማመን እንዲኖር የሚያስችል መሆኑን ገልጸዋል። ተቋማት መታወቂያውን በመጠቀም የደንበኞቻቸውን ሙሉ ማንነት ከመለየት ባሻገር የሚኖረውን መተማመንና የአገልግሎት ጥራትን እንደሚያዘምነው ተናግረዋል። ይህ አሰራር የፋይናንስ ስርዓቱ ላይ በተለይም ባንኮች ላይ አዲስ ሂሳብ ማስከፈትን ጨምሮ ተግባራዊ የሆነ በመምጣቱ ጥሩ የሆኑ ለውጦች መገኘታቸውን ያነሱ ሲሆን በአጠቃላይ በላይ እስካሁን ባለው ሂደት ከ26 ሚሊዮን 500 ሺ በላይ ነዋሪዎች መመዝገባቸውን ገልጸዋል። ዳይሬክተሩ አያይዘውም በዘንድሮ በጀት አመት ማለትም ከሐምሌ 1 ቀን 2017 ዓም እስከ ሰኔ 30 ቀን 2018 ዓም 40 ሚሊዮን ተጨማሪ ነዋሪዎችን ለመመዝገብ መታቀዱን አስታውቀዋል። የዚሁ በጀት ዓመት የመጀመሪያ ሩብ ዓመት መጠናቀቁን በመግለጽ በዚህም ጥሩ የሆነ አፈጻጸም መገኘቱን አመላክተዋል። በበጀት አመቱ አጠቃላይ 40 ሚሊዮን ነዋሪዎችን ለመመዝገብ ከተለያዩ የመንግስትና የግል ተቋማት ጋር ትስስር በመፍጠር እንዲሁም ደግሞ የማህበረሰቡን ግንዛቤ በማስፋት እየተሰራ እንደሆነ ተናግረዋል። ይህንንም ተግባራዊ ለማድረግ ቅዳሜና እሁድ በልዩነት የ12ኛ ክፍል ተማሪዎችንና ግብር ከፋዮችን እንዲሁም ደግሞ ሌሎች የተለያዩ የማህበራዊ አገልግሎት ተጠቃሚውን ህብረተሰብ ታሳቢ ያደረገ የፋይዳ መታወቂያ የምዝገባ ዘመቻ እንደሚካሄድ አስታውቀዋል። በሌላ በኩል ደግሞ የገበያ ማዕከላት፣ ፋብሪካዎች፣ የመኖሪያ ቤቶችና ህንፃዎች ላይ ቁጥጥር እየተደረገ መሆኑን ሰምተናል። በዚህም በ2018 ዓ ም ያ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 ሰጪ ተቋማት የአደጋ ደህንነት መስፈርትን ጠብቀው ስራቸውን ማከናወን የሚገባቸው ቢሆንም ጥቂት የማይባሉት ለአደጋ ደህንነት መስፈርት ትኩረት የሰጡ አይደሉም ተብሏል። ኢንጂነር ወንድሙ ሴታ ጉዳዩን አስመልክቶ በሰጡት ማብራሪያ ላይ እንደተናገሩት ከሆነ በ2018 ዓ.ም ምት በጀት ዓመት የአደጋ ደህንነት መስፈርትን አሟልተውና ጠብቀው በማይሰሩት ላይ የአደጋ ተጋላጭነትን ለመቀነስ የሚያስችል ጥብቅ እርምጃ እንደሚወሰድና ለዚህም በትኩረት እንደሚሰራ አብራርተዋል። በሌላ በኩል በየጊዜው የሰው ህይወት እያሳጣ ያለውን ኮንስትራክሽን የስራ ላይ አደጋን ለመቀነስ ከግንባታና ፈቃድ ቁጥጥር ባለስልጣን ጋር በቅንጅት እንደሚሰራ ተናግረዋል። ተቋማት ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን መስፈርት ማሟላታቸውን ማረጋገጫ ሰርተፊኬት መውሰድ እንዳለባቸውም ተገልጿል። በሌላ በኩል ደግሞ ከመሬት ጋር በተያያዘ መንግስት አዲስ አሰራር ማስተዋወቁን ይፋ አደረገ። እንደ መንግስት ገለጻ ከሆነ በመሬት ስም ዝውውርና በሽያጭ ሂደት ተመና ላይ ትኩረት መደረጉን አስታውቋል። የሙስና ብልሹ አሰራርንና የክርክር መዝገብ መከ የተከማቸት ችግሮችን ለመፍታት ትኩረት በመስጠት ከህብረተሰቡ ጋር በቅንጅት እንደሚሰራ በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገለጸ። የኤጀንሲው የመልካም አስተዳደር ተወካይ አቶ ግርማ አረዶ እንዳሉት በከተማው እየተካሄደ ያለውን ዘመናዊ የካዳስተር ስርዓት ግንባታ ሂደት፣ በህብረተሰቡ የሚስተዋሉ ችግሮችንም በመታገል ለስኬቱ አስተዋጽኦ ማበርከት ይገባዋል ብለዋል። በሰነድ ማረጋገጥ ሂደት ተገቢ መረጃ ባለማሟላት ተከማይተው የቆዩ 97 ሺህ በላይ መዝገቦች እንደነበሩ አስታውሰው እስከ ሰኔ ወር መጨረሻ ድረስ በተተገበሩ ሥራዎች የ4248 የክርክር መዝገቦች ችግሮችን ሙሉ በሙሉ በመፍታት የተገልጋዩን ጥያቄ መመለስ መቻሉን ነው የጠቆሙት። በየክፍለ ከተማው የሚገኙ አስር ቅርንጫፎች ለሰራተኞችና ለተገልጋዮች ምቹ አለመሆን በመልካም አስተዳደር ችግር የተለዩ መሆናቸውን አቶ ግርማ ተናግረዋል። በተያዘው በጀት ዓመትን በክርክር መዝገብ ተከማችተው የመጡ 550 የሚሆኑ ቀሪ መዝገቦችን ከክርክር መዝገብ ለማውጣት በትኩረት እንደሚሰራ አመልክተዋል። ለትግበራውም ህብረተሰቡ እ እንዲተባበርም አቶ ግርማ ጠይቀዋል። የሲስተም መቆራረጥ ችግርን ለመፍታት ዘንድሮ ትኩረት ይደረጋል ያሉት አቶ ግርማ ችግሩን ለመፍታት በከተማ አስተዳደር ደረጃ ኮሚቴ ተቋቁሞ ችግሩን በመፍታት የተሳለጠ አገልግሎት ለማቅረብ እንደሚሰራ አመልክተዋል። በኤጀንሲው የቅሬታ ምንጭ ሆነው የተለዩ ስም ዝውውርና በሽያጭ ሂደት ትመና ላይ የሚነሱ ቅሬታዎችን ጉዳይ በጥብቅ ቁጥጥር እንደሚደረግባቸውም አንስተዋል። የቦታ ይካተትልኝ ጥያቄዎችም የኪራይ ሰብሳቢነትና የቅሬታ ምንጭ እንዳይሆኑ ትኩረት የሚደረግባቸው ናቸው ብለ ብለዋል አስር የከተማ ቅርንጫፍ ጽህፈት ቤቶችን ከ16 ሚሊዮን ብር በላይ በባለሀብቶች ትብብር ገንዘብ ተሰብስቦ እድሳት መደረጉንም አመልክተዋል።